ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በአዲስ አበባ ከተማ መኖሪያ ቤታቸው ለልማት በመፈለጉ ምክንያት የሚነሱ ሰዎች አስፈላጊው አመቺ ሁኔታ እንዲመቻችላቸው አምነስቲ ኢንተርናሽናል ጠየቀ። አምነስቲ በአዲስ አበባ ቦሌና ለሚኩራ ክፍለ ከተማ የሚኖሩ የልማት ተነሺዎችን ያነጋገረ ሲሆን አንዳንድ ነዋሪዎች ያለበቂ ዝግጅት ከመኖሪያ ቤታቸው እንዲነሱ እንደተደረገ ገልጸዋል። አምነስቲ የልማት ተነሺዎችን አነጋግሮ ባወጣው ሪፖርት መሰረት በቦሌና ለሚኩራ ክፍለ ከተሞች የመንግስት ኃላፊዎች የልማት ተነሺዎችን አነጋግረው እንደነበረም ተጠቅሷል። ይሁን እንጂ ህዝቡ ከተወያየ በኋላ የመንግስት ተወካዮች በሶስት ቀናት ውስጥ ከቤታቸው እንዲወጡ ትእዛዝ እንዳስተላለፉ ነዋሪዎች ገልጸዋል። ነዋሪዎች ለልማት ከመነሳታቸው በፊት ምቹ ሁኔታ ሊፈጠርላቸው እንደሚገባም የተናገሩ ሲሆን፣ ይሁን እንጂ ይህ ባለመደረጉ ማህበራዊ መስተጋበራቸውን ጨምሮ ለተለያዩ ችግሮች መዳረጋቸው ተጠቁሟል። በአማራ ክልል በልመና ላይ የሚሰማሩ ሰዎች ቁጥር እየጨመረ መምጣቱን የክልሉ ሴቶችና ህጻናት እንዲሁም ማህበራዊ ጉዳይ ቢሮ አስታወቀ። የክልሉ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የማህበራዊ ጥበቃ ማስተባበሪያና መከታተያ ዳይሬክተር አቶ በላይነህ ጸጋ ለሀገሬ ቴሌቪዥን እንደተናገሩት አሁን ላይ በክልሉ 6800 የሚጠጉ ሰዎች በልመና ላይ ተሰማርተው እንደሚገኙ ተናግረዋል። በልመና ላይ የተሰማሩት ሰዎች ሰው ሰራሽ እና ሰው ሰራሽ ባልሆኑ ችግሮች ሳቢያ በልመና ላይ እንዲሰማሩ ምክንያት እየሆነ መምጣቱንም አቶ በላይነህ ተናግረዋል። በልመና ላይ የተሰማሩት ሰዎችን በዋናነት ወደ ቤተሰብ ለመመለስ የሚሰሩ ስራዎች እንዳሉ የገለጹት ዳይሬክተሩ ለችግሩ ዘላቂ መፍትሄ ለመስጠት ሰዎችን በዘላቂነት ማቋቋም እንደሚገባ ጠቁመዋል። በትግራይ ክልል ለሶስት ዓመታት የሚቆይና ከ3400 በላይ ሰዎችን ተጠቃሚ ይሆኑበታል የተባለ የከተማ ሴፍቲኔት ፕሮግራም ተጀመረ። ፕሮግራሙ በዝቅተኛ ገቢ የሚተዳደሩ ዜጎችን በስራ የሚያሳትፍ መሆኑም ተነግሯል። ይህ ፕሮግራም ሁለተኛ ዙር መሆኑ የተነገረ ሲሆን በመጀመሪያው ዙሩ ተሳታፊ የሆኑ 3215 ሰዎች በቀጣዩ ወር እንደሚመረቁ ተነግሯል። የፌዴራል መንግስት ለሁለቱ ዙሮች ማስፈጸሚያ ከ67 ሚሊዮን ብር በላይ በጀት መመደቡንም ኢዜአ ዘግቧል። አልጄሪያ 12 የፈረንሳይ ኤምባሲ ሰራተኞችን በ48 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ መስጠቷ ተሰማ። አልጄሪያ ይህንን ውሳኔ የሰጠችው በሀገሪቱ ሶስት የአልጄሪያ ዜጎች በፈረንሳይ መንግስት ባልተገባ መንገድ በቁጥጥር ስር በመዋላቸው እንደሆነ የፈረንሳይ የውጭ ጉዳይ ሚኒስቴር ጂኖኤል ባሮት ተናግረዋል። ሶስቱ አልጄሪያውያን በቁጥጥር ስር የዋሉት ከፈረንሳይ ጎን በመሆን የአልጄሪያን መንግስት በመተቸት የሚታወቀውን የ41 ዓመቱ አሚር ባክሮስ የተባለ ግለሰብ በማገት ወንጀል ተጠርጥረው እንደሆነ ተነግሯል። ግለሰቡ በፈረንሳይ በሚሊዮን የሚቆጠሩ ተከታዮቹን ያፈራ እንደሆነ የተነገረ ሲሆን በፈረንጆቹ 2023 ፈረንሳይ የመኖሪያ ፍቃድ እንደሰጠችው ተገልጿል። አልጄሪያ ይህንን ግለሰብ በአሸባሪነት የፈረጀችው ሲሆን በተደጋጋሚ ምዛቻዎች ሲደርሱበት እንደነበር የፈረንሳይ የዜና ወኪል ዘግቧል። የአውሮፓ ህብረት ለፍልስጤም አስተዳደር 1.6 ቢሊዮን ዩሮ ድጋፍ ሊያደርግ መሆኑን አስታወቀ። ድጋፉ እስከ ፈረንጆች 2027 ድረስ ተግባራዊ ይደረጋልም ተብሏል። ይህ ድጋፍ ይህ ድጋፍ ዌስት ባንክ እና ጋዛን ለማረጋጋት ያለመ መሆኑንም የህብረቱ የውጭ ጉዳይ ኃላፊዋ ካጃ ካላስ ተናግረዋል። ህብረቱ በመሰረተ ልማት፣ በሰብአዊ ድጋፍ እና በስደተኞች ጉዳይ ትኩረቱን አድርጎ እንደሚሰራም ኃላፊዋ ጠቁመዋል። ህብረቱ ለፍልስጤም አስተዳደር ያልተቋረጠ ድጋፍ እንደሚያደርግ ማስታወቁንም አናዶሎ ዘግቧል። ምዕራባውያን ዌስት ባንክን እያስተዳደረ ያለው የፍልስጤም አስተዳደር ጋዛን እንዲያስተዳድር የማድረግ ውጥን ያላቸው መሆኑም ይታወቃል።